ሰኔ ሀያ ሁለት ሺ ሶስት ዓ.ም የሁሉም የመዲናችን ነዋሪ ማለት ይቻላል ትልቁን መነጋገሪያ የካምፖሎጂ ግርግር ነው። በኢትዮጵያ ክለቦች ታሪክ አልታየም በተባለለት የሰኔ ሀያው የኢትዮጵያ ቡናና የሙገር ሲሚንቶ ጨዋታ የሀገር ውስጥና የውጭ ክለብ ግጥሚያ ይመስል ነበር። ሙሉ በሙሉ የቡናን አርማ በማያዝ የስታዲየሙ ተመልካች የውበቱ አባተ እና ቡና ለመደገፍ ሲታይ ሙገር የሌላ አፍሪካ ሀገር ክለብ ይመስል ነበር። ቅዱስ ጊዮርጊስ በማሸነፍ የቡና ሙገር ጨዋታ ሳይጠናቀቅ ጊዮርጊስ በሁለት ነጥብ ልዩነት ሊጉን ይመራ ስለነበር ማሸነፍ ብቻ ጠብቅ የነበረው ቡና በደጋፊዎቹ የታገዘ ሞገርን በመድኃኒት ታደሰና በምን ያህል ተሾመ ጎል ሁለት ለባዶ በመርታት ከ14 ዓመት በኋላ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ባለቤት መሆን ሲያረጋግጥ በስቴዲሙና ከስቴዲሙ ውጭ የነበሩ የቡና ደጋፊዎች ደስታቸውንና እልልታቸውን አቅለጡትም። ቡና ውድድሩ ፕሪሚየር ሊጉ ከመሰኘቱ በፊት በ1989 የሊጉን ዋንጫ ያነሳ ሲሆን የጥሎ ማለፍ ዋንጫ ለአምስተኛ ጊዜያት ማለትም በ1980፣ በ1990፣ በ1992፣ በ1995ና 20 ዓ.ም መውሰድ ችሏል። የአሸናፊዎች አሸናፊ በ1980፣ በ1982፣ በ1996 እንዲሁም በ20 እና 20 ዓ.ም መውሰዱ አይዘነጋም። ከኢትዮጵያ እግር ኳስ ፌዴሬሽን በተገኘው መረጃ ቡና የሊጉን ዋንጫ ለመጨረሻ ጊዜ ያነሳውም በ1989 ዓ ም የዛሬ 14 ዓመት ነው። እስታዲሙ አድናቂና ውጥ ውበቶቹ የሆኑት በርካታ ደጋፊዎች ባለቤት የሆነው ኢትዮጵያ ቡና የ2000 ሶስት ድሉን ከበርካታ አመታት በኋላ የተገኘ በመሆኑ ደጋፊዎቹን እጅግ በጣም አስደስቷል ባምባ በምባም አራጭቷል። አራጅቷል አስተዳደራዊ በደሎች፣ የማለፍ ስነልቦና ድክመት፣ የራሱ የውስጥ ችግር ወዘተ ፕሪሚየር ሊጉ ዋንጫ እንዳያነሳ እንዳደረጋቸው የሚናገሩት ቡናዎቹ ልፋታቸው ከአመታት በኋላ በስኬት መጠናቀቅም ችሏል። ይህም ቡድን ድል በድል አድርጎ ደጋፊውን ለማስደሰት ብዙዎች ጠረዋል። ከሙልጌታ ወልዳይዝ እስከ ሚሊዮን በጋሻው፣ ከአሸናፊ በጋሻው እስከ አሰግድ ተስፋዬ፣ ከአንዳርጋቸው ሰለሞን እስከ አሸናፊ ግርማ፣ ከካሊድ መሐመድ እስከ አሊ ሬዲ ታፈሰ ተስፋዬ ጨምሮ ቡናን የሊጉ ባለድል ለመሆንም ታግለዋል ካሳዬ አራጌ እስከ ጥላሁን መንገሻ ከክፍሌ ቦልትና እስከ ስዩም አባተ ከአብርሃም ተክለሃይማኖት እስከ ገብረመድን ኃይሌ ድረስ የቡና ዋንጫ ጥማት ለመቁረጥ አልቻሉም ይህም ታሪካዊ ድል ለማጣጣም ከጊዮርጊስ ሊሰናበት ሲል በስፖርተኞች ባለውለታ ኢሳቅ ሽፈራው ህክምና የተረፈው መስዑድ መሐመድ የመሃል ሜዳ ውስጥ ዳዊት እስጢፋኖስ ምንያህል ተሾመ እድሉ ደረጀ በዲስክሱ ሲሳይ ደምሴ እድለኞች መሆን ችለዋል ከሁሉም ግን አሰልጣኝ ውበቱ አባተ የማይገረሰስ ታሪክ መስራት ችለዋል። ከድሉ በኋላም ለመገናኛ ብዙሃን አስተያየቱን የሰጠው አሰልጣኝ ውበቱ አባተ አሁን ደስታዬ ከፍ ብሏል፣ ደጋፊዎች ሲመኙት የነበረውን ነገር በመሳካቱ ኩርቻለሁ። ቡናን ለድል ማብቃት፣ ድል ባገኘ፣ ለዚህ ክለብ ውጤት ለታገሉ ሁሉ ክብር አለኝ። ድሉ ቀጣይ ለማድረግም ተግተን እንሰራለን ብለው ገልጸው ነበር። ዳዊት እስጢፋኖስ የቡናን ድል እኔ ባለሁበት የውድድር ዘመንባ በማሳካቱ ተደስቻለሁ። ይህም ምርጥ ደጋፊ ሲደሰት በማየቴ እረክቻለሁ። ይህ ድል ለቡና ትልቅ ትርጉም አለው። ለመላው ደጋፊው እንኳን ደስ አላችሁ ሲልም ዋንጫውን መውሰዳቸውን ካረጋገጡ በኋላ መናገር ችሎ ነበርም። በርካቶቹ ውበቱ አባተ እድላም ነው ብለው ሲያረጋግጡ፣ የጋራ ቡድኖች ትስስርም ለድል አበቃቸው እንጂ የተሻለ ስብስብ የነበረው ቡና በታሪክ ውስጥ ይህ እንዳልሆነ ይናገራሉ። ያም ቢሆን ውበቱ ቡድን ዛሬም ቡናን በከፍታ ላይ ማስቀመጥ አያከራከርም። በኢትዮጵያ ፕሪሚየር ሊግ ላይ ነግሶ የነበረው ጊዮርጊስ በላይነት ለጊዜው ያረገበበት ቡናዎች ድሉን በተከታታይ በማስመዝገብ የራሳቸውን ኤምፓየር ለመገንባት መዘጋጀታቸው ይነገራል። የሊጉ ፉክክር ጠንካራ ቢሆንም ካምናው የበለጠ ጠንቅረው እንደሚመጡ ቡናዎች ያምኑ ነበር። በኢትዮጵያ አትሌቲክስ እጅ በክለቦች ውድድር ባልታየ ሂደት አዲስ አበባ ዋና ዋና መንገዶች በግልጽ መኪና በመሆኑ ከደጋፊዎች ጋር ደስታቸውን የገለጹት ቡናዎች በኤግዚቢሽን ማዕከል ቁጥር የበዛ ደጋፊዎች ተጫዋቾች በተገኙበት ድላቸውን አክብረዋል፣ አጣጥመዋል። ክለቡ ለቡድኑ አባላት ትልቅ የተባለ ሽልማት የሸለመ ሲሆን ለተጫዋቾቹ ትልቅ መነቃቃትን እንደፈጠረም የክለቡ የቅርብ ሰዎች ይናገሩ ነበር። ኢትዮጵያ ቡና ዋንጫን የመውሰዱ እውነት ባረጋገጠበት ሰኔ 20 ቀን 2003 ምሽት ከስቴዲየም ተነስቶ ወደ ሳሬስ፣ ወደ መገናኛ፣ ወደ ሜክሲኮ፣ ፒያሳ፣ ቦሌ የሚወስደው መንገዶች በደጋፊዎች ደስታ በመዋጣቸው የመኪና መስተጓጎል አስከትሎም እንደነበረ አይዘነጋም። 1997 የቅንጅት ድጋፍ ሰልፍ የሲድኒ ኦሎምፒክ ባለድል አትሌቶች የነበረው አቀባበል የሚስተካከል እንደሆነም በርካቶች መስክረውለታል። የቡና ድል በክልልም የደጋፊዎች የደስታ ጭፈራ ያስከተለ ሲሆን በዚህ ደስታ ውስጥ አዲስ አሸናፊ ቡድኑ እንዲታይ ያፈለጉ ተመልካቾች ተቀላቅለውበታል። ኢትዮጵያ ቡና ድል ለሌሎች ክለቦች ያሳየ እውነታ ቢኖር ከበረቱ የሊጉ ባለድል እንደሚሆን ነበር። ረዘም ያለ ትግል፣ እልህ አስጨራሽ ፍልሚያ፣ አመታት ያስቆጠረ ትግስት፣ በድል ህራብ የተፈጠረ እድገት፣ ደጋፊዎች ያልተቆጠበ ድጋፍ ቡናን ከ1989 ዓመት በኋላ ለመጀመሪያ ጊዜ ሻምፒዮንም አድርጎታል። ኢትዮጵያ ቡና ደጋፊዎች ለኢትዮጵያ እግር ኳስ በድጋፍ በኩል ትልቅ ውለታ የሰሩ ሲሆኑ ኢትዮጵያ ቡና ዋንጫ ባላገኘበት አመታት ሁሉ ደጋፊዎቹ ሲጀምሩ እንጂ ሲቀንሱ አለመታየቱ ተወዳጅነቱን ያሳያል። ተወዳጅ ዝነኛው ክለባችን ቡናችን አርማችን በማለት ሰልፍ የሚያዜሙት ለዚህ ይመስላል። ኢትዮጵያ ቡና ጨዋታ ካለ ስቴዲየሙ ሙሉ ነው። ይሄ ራሱ ለክለቦቻቸው ትልቅ ፋይዳ አለው። የስቴዲየሙ አድማቂ ከሆኑት ቡናዎች መሃል ደጋፊዎች በመምራት የክለባቸው ተጫዎች በዜማ የሚነሰሱት ቸሬ አዳነ፣ ሽጉጤ ምስማር ተራ፣ እዮብ ስንታየው፣ አዲስ ዜማ እና ዋሲም ከፕላ ፎቅ በድል ውስጥ ሊካተቱ የሚገባቸው ባለውለታዎች እንደሆኑም አይዘነጋም። ግለሰባዊ ትግላቸውን የማይቀበሉት ሰዎቹ የሚኖራቸውን ያህል በስቴዲየሙ መገኘታቸው ብቻ ጥልቅ ደስታ የሚፈጥርላቸው ወዳጆችም ነበሯቸው። ለዘመናት ጊዮርጊስ የያዘውን የድል አድራጊነት ቦታ የነጠቁት ቡናዎች ዛሬ ዛሬ እኛ ነን ሻምፒዮን ሃሃሃ የሚለውን የጊዮርጊሳን ዜማ የማቀንቀን መብት አግኝተውም እንደነበር አይዘነጋም። ዋንጫ ለማንሳት ባሉት የሳምንታት ጊዜያት ውስጥም በየመንገዱ ኢትዮጵያ ቡናን አርማ ወይም ቲሸርት ያደረጉ ደጋፊዎች እየታዩ ነበር። በተለይ ወደ ስቴዲየም ጨዋታ ለመከታተል የሰኔ ሀያውን የ2003 ዓ.ም ከሌሊቱ 9 ሰዓት ጀምሮ ሰልፍ እየተያዘበት ከገባው ይልቅ ያልገባው በሚበልጥበት በመስቀል አደባባይ ህዝቡ የዓለም ዋንጫ ይመለከታል እንጂ ኢትዮጵያ ቡና የሙገር ስሚንቶ ጨዋታም አይመስልም ነበር። ያቀን ታሪካዊ ክስተት ሆኖ መመዝገብ ችሏል። አባይ ይገደባል፣ ቡና ዋንጫ ይበላል፣ እንዳያልፉት ያለ ሁሉ አለፈ፣ ታጋይ ቡና ልጅ በላው በደሞ ዋንጫን አገኘ፣ የዘመናት እንባችን ታበሰ፣ የተለያዩ መፈክሮችና መዝሙሮችን በየዕለቱ ቀርበዋል። በተለይ ከምን ጊዜም በላይ ደጋፊ ማህበሩ ደጋፊዎች በማስተባበር የዕለቱን አደምቆታል። ይህም ሁሉ ሲሆን ቅንነት በተላበሰ መልኩ ፍጹም ራሱን ኢትዮጵያ ቡና አሳልፎ የሰጠው የደጋፊ ማህበሩ አባል አቡሽ ፈጽሞ የሚረሳል ያልረሳ አልነበረም። ኢትዮጵያ ቡና ይህን ድል ነገስ ይቀጥለዋሉ የሚለውን አብረን እየምንመለከተው ይሆናል።